ወንዶች ከትዳር ይልቅ አዳርን ምርጫቸው እያደረጉ ይገኛሉ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼ መጥቻለሁ። ዛሬም ተመልሼ ስመጣ እንግዲህ ለአስር አመት በፍቅር ቆይታ ቆይተው በትዳር ደግሞ ሁለት ሁለት ከምናምን ሶስት ብለን ብንገምተው ይመስለኛል። ያን ሀልና በትዳር የቆዩ ዮና እሙዬን ታቋቸዋላችሁ። እንግዲህ ሰሞኑን ትዳር ውስጥ የገባ መንፈስ፣ በተለይ ሚዲያ ላይ ያሉ ባለትዳሮች ላይ የገባ መንፈስ፣ እረ እኔ ምንም አልልም፣ ወጋሁት ከማለት ውጪ ምንም ልላ አልችልም ግን የሴቶቹ ሳይሆን የወንዶቹ ችግር ነው። እንግዲህ ትዳርን ይዞ ተሰብስቦ ከመቀመጥ ይልቅ የውጭ ስፖንዳ ነው። እንግዲህ አሁን ወንዶች ከዚህ በፊት እንደ አባባሉ ምን ይባላል፣ ወንድ ልጅ ሚስቱ ከወለደች በኋላ ታስጠላዋለች፣ ቤት ቤት ስትዝረከረክ ውጭ ውጭውን ማየት ይጀምራል። እንግዲህ ታሪክ ነው ሲነበብ የምናውቀው። አሁን ግን እውነታውን እያየን ነው። የምሬነው ምልዮ እድሜ ልክህን ተፍ ተፍ ብትል። የቻልከውን ያህል ተፍ ተፍ ብትል እንደ ሙዬ አይነት ሚስት አታገኝም። እኔ ልንገር፣ እንደ ሙዬ አይነት ሚስት አታገኝም እድሜ ልክህን ዙጥ ዙጥ ብትል። እውነቷን ነው ሊያሾ፣ ዙጥ ዙጥ ብትል እንደሱ አይነት ሚስት አታገኝም ያለችው ማለት ነው። በቃ እድሜ ልክህን ሴቶችን ፍለጋ ኢትዮጵያን ዘቅዝቃ እያራገፍክ ብታስስ እንደሙ አይነት ሚስት አታገኝም። ትሁት ሴት በቃ ትክክለኛ ሴት የሴትነት ስነ ግባር ያላት የሴትነት ማንነት ያላት ሴት የሆነች ሴት ናት። ምኗ ጎሎብ? ምኗ ጠፍ? ምኗ ምኗ አንሶብ ነው? ምኗ ጥፋት መስሎ ታይቶ ነው ሌላ ሴት ፍለጋ እንግዲህ መጀመሪያ የጸባቸው መንስኤ ሁለተኛ ልጅን ጠንስስ ነው። እንግዲህ ወንዶች የመጀመሪያ ልጅ ዳይፐር ዋጋው ሲከብድባቸው ሁለተኛ ልጅ መድገም፣ ኧረ እኔ አልጋ ላይ አልወጣም ወላ አልጋ ላይ የመውጣታቸውን ቀን ከሚስታቸው ጋር አልጋ ላይ የመተኛቱን ቀን ይቀንሱና ከውሽማቸው ጋር ያተኩራሉ። ያው ውሽም እየዋ መቼም አታረግዝም ብለው ስለሚያስብ ያው ውጪ ነገር ላስዳ በስዳ ስስ ነው። በቃ መዳራትና መዳራት ስሜት እንጂ ስሜትና ስሜት እንጂ ከስሜት ያለፈ ህይወት የሆነ ነገር የለውም፣ ያው ውሽምነት ላይ ማለት ነው። የምናውቀው ነውና፣ ህይወት ካለው ነገር ይልቅ ህይወት የሌለው የዘላንነት የቦርኮነት ምርጫን ነው አሁን ምርጫቸው እያደረጉ ያሉት ወንዶች ማለት ነው። እንግዲህ እሙዬም ያለቸው በቃ እሷ እንደውም አለም ዘጠኝ ብላ ከባሏ ጋር ሁለተኛ ልጅ የምትጠነስስበት ቀን ብላ ወይኗን እየጠጣች አላማዋን ልትቀጭ ፍቅሯ ልታጣ። እኛ ኮ ሴቶች ሞኝ ነን። በቃ ትንሽ እስከሚያፈቅረን ጠብር ግፍ እንዲል እናደረግና በቃ ተተያዝም በኋላ በቃ እጅ ሰተን ቁጭ ነው። ከዚህም በፊት እንግዲህ ያው ፍቅር ላይፍ ውስጥ ሲገቡ እሱ እንደጠየቀ እሷ ደግሞ ስትሽኮርመም ለፍቶ ጥሮ ግሮ እንዳገኛት ነው። በታሪካቸው ላይ ሲናገሩ የነበረው ማለት ነው። እኛም በታሪክ ነው እንግዲህ የምናውቀው። ሚዲያ ላይ ከወጡ በኋላ ብዙ ጥያቄዎች ብዙ ቦታ ቀርበዋል፣ ተጠይቀዋል። ያኔም አጠባበሳቸው እንዴት እንደነበረ፣ የፍቅር ላይፋቸው እንዴት ነበረ። በጣም ውጣ ውረድ ያለው የፍቅር ላይፍ ነው። ስትወልድ እንኳን አርሶ አንዳንዴ መጋኛ ይመታናል ማለበል በቃ ጥሩ ትዳሮችን የምሬ ነው ምላችሁ። መጋኛ በቃራ ጥፊ ነው መያዙረን የምሬ ምላችሁ በቃ የሆነ ሰላም እንኳን የማይፈጠር አይነት ጸብ ይፈጠራል። ለምንድን ነው ይሄ የሚሆነው? ግን በቃ ክፍተቶችን ችግሮችን ለመፍታት መሞከር ነው። ሁለተኛ ደግሞ ባሎች በተለይ ባለትዳር ባሎች፣ በቃ ውሽሞች ባሎች አይደለም ማለት ይሄ፣ እጮኝነት የከንፈር ወዳጅነት ገና ትዳር ውስጥ ያልገባችሁ አይደለም፣ ትዳር ውስጥ የገባችሁ ልጅ እንውለድ ሲባል ምንድን ነው የሚያሸሻችሁ? ትዳር የትዳሩ ዋናው አላማ ልጅ ነው። በቃ ራስን ተክቶ መገኘት ነው። ደገም ደገም ነው። የሴት ልጅ ዕድሜ ታክሲ አይደለም፣ አይጠብቅም። ካገባች በኋላ ሴት ልጅ ወለድ ወለድ አርግታ ልጆቿ ትምህርት ቤት ሲገቡ የራሷን ሕይወት መኖር፣ ልጆቿን ማሳደግ አላማዋን ከአንተ ጋር የምትፈልገው ቤቴም ቤቴም እያለች ደፋ ቀና ስትል እናትህ መስላት ሌላ ፍለጋ የምትሄዱት ግን፣ ተዉ ወንዶች፣ ተዉ፣ ትቀጡበታላችሁ ታለቅሱበታላችሁ። ከዚህም በፊት ሳውዲ አረቢያ ላይ ኢትዮጵያ ውስጥ ባልና ሚስቶች ነበሩ። ሳውዲ አረቢያ እሷ ቀድማ መታ፣ ሳውዲ አረቢያ ታመጣዋለች። ብዙዎቻቸው አይታችሁ ታን ብዬ ተስፋ አደርጋለሁ። ሳውዲ አረቢያ ካመጣችሁ በኋላ ያው እሱ ጃዛ ቤት ነው፣ እሷ ኩሽና ውስጥ ተፍተፍተፍ እያለች እንግዲህ እዛ ጃዛ ውስጥ ጃበዛ ቤት እስካለ ድረስ ስራ እስከሚያገኝ እያለች ልብሱን የሚበላውን የሚጠጣውን፣ እሷ ግን ገር ኩሽና ተፍተፍ እያለች ነው አናቷን እያዞረቻ ሴትዮዋ ምታሰራት እናቀዋለን ኩሽና እንዴት እንደምንሰራ በደንብ ነው የምናውቀው። እንደዛ የሆነ እሱ እንደዛ ሆና እየሰራች ምንም ሳይጎልበት እግሩን ሰቅሎ የጃዛ ቤት ሲበላ ሲጠጣ እናቱ መስላው ታየችው። እሷ እኮ ስብ ላይ ዩኒፎርም ለብሳ ደፋ ቀና ትላለች፣ እሱ ዘንጦ እግሩን ሰቅሎ ይበላል። ስራ እስከሚገኝ ድረስ እያለች ቻላ እርግታ፣ የዛ የጃዛ ቤት ያለችውን አንዷን ሴት ማጣጣም አማረው ጊዜ የምትሰጠውን ስራ ማሰራ ልክ እንደሱ ተዘፍዝፋ እጃዛ ቤት ቁጭ ብላ ያለችውን ሴት አማሪ አማረውና፣ ከእሷ ጋር ተያይዞ ጠፋ። ያችም ደግሞ እሱን ቀብራ ጥላው ጠፋች። ከዚችም ከዛችም ሳይሆን ቀረ። ሚዲያ ላይ ወጥቶ ስለ ስለ እናት ሆናለት ስለነበረችው ሴት ነው እያለቀሰ፣ በአራት ማዕዘን እያነባ ይበለኝ ስራዬ ነው አብራኝ እንደማትሆን አውቃለሁ፣ ግን ይቅርታ እንድታደርግልኝ ብቻ ነው። እየቀጣኝ ነው፣ ጥፋቴ እየቀጣኝ ነው፣ እያንገበገበኝ ነው ብሎ ሲናገር ነበረ። አያችሁ፣ ከረፈደ ነው ወንድ ልጅ የሚገባው። ለምን እንደሆነ አላውቅም፣ ከረፈደ እናንተ ስታስረዱት ስትለምኑት እንዲኩ ነው ስትሉት አይገባውም። ለምን እንደሆነ አላውቅም። ነገሮች ከተበላሹ በኋላ ነው የሚገባው። ይህን ነገር እዩት እስቲ። ወንዶች ራሳችሁን ቆም በሉ። ሴት ልጅ ስለወደደች ቤቴን፣ ቤቴን፣ ትዳሬን፣ ትዳሬን ባለችው ልክ አንድ ቀን ሲበቃት እርግፍ ነው የምታረገው። የካበችውን ሁሉ ብትን ነው የምታረገው። ሴት ልጅ በነገራችን ላይ ለማስተካከልም ምንም አይከብዳትም፣ ለማበላሸትም ጥቂት አትፈጅም። ሁሉን ነገር ዜሮ ማድረግ ትችላለች፣ ለመገንባትም እንደዛው ኤነርጂም አቅምም ችሎታም ጥበቡም አላት የሀሳብ ጥበብ አላት። የችሎታ የፈጠራ ጥበብ አላት። የማስተካከል በቃ ሁሉ ነገር የሴት ልጅ በነገራችን ላይ የሚሆነውን አርቃ ማስላትና ማየት ትችላለች። ሴት ልጅ ስለ እንኳ አይደለም። ብዙ ጊዜ ይዩት አዳም ደካማ እንደሆነ አይቶ ነው ብርቱ ልትሆነ የሚገባውን ድካሙን ልትሞላለት የምትችለውን ሴት ከግራ አጥንቱ የፈጠረለት። እኛ ደግሞ ልክ እንደ ሄዋን ሆነን ስንረዳችሁ ሙሉ ልናረጋችሁ ስንሞክር እናንተ በቃ እንደ እቃ አንድ ሴት ልጅ ቤቱ ውስጥ ስትሆን እንደ እቃ የምትቆጥሩት ነገር አለ። አፈቀረች፣ አከበረች። በአሁኑ ሰዓት ታማኝ ሴት እኮ ነው የጠፋው። ታማኝ ሚስት ጠፍቶት ወንዱ ደክሞ ታክቷል። ታማኝ ሚስቶች የደረሳችሁ ደግሞ ያልታመነችውን የምትባዝነውን ዘላኗን ትፈልጋላችሁ። አንት ቡርኳል አንተ ስትወጣውሽማ የምታስገባዋል። ይህን እንደዚች አይነት ሴት ትመኛላችሁ። እንደዚች አይነትን ሴት ትፈልጋላችሁ። ጥሩ አንሴት መንከባከብ፣ ጥሩ አንሴት ጥሩ ሆንሽልኝ መንከባከብ ሲገባችሁ እንዴ። አሁን የና እሙዬ በጣም የሚገርም የሚያስቀና ፍቅር ነው ያላቸው። ጎንበስ ቀና ብሎ እሷን ሲያርሳት ገንፏ ገንፍቶ ሲያርሳት ነበር። በአስራ አንደኛው ሰዓት ምን እንደገባ አንድ የርጎ ዝንብ ሴት ከገባች እኮ መከራ ነው። በቃ ሶስተኛ ወገን ከገባ መተማመን ይጠፋል። መነቋቆር ይሆናል። አንዴ ደግሞ አንድ ሰው ካልታመነ፣ በዛ በዛ ሰው እምነት ካጣ በቃ። በተለይ ሴት ልጅ ያመነችውን ያህል በዛ ወንድ ልጅ እምነትን ካጣች ካልታመነላት፣ በቃ ለመገንባት የጣረችውን ያህል ለማፍረስ ጥቂት አይፈጅባትም። ለመገንባት የጣረችውን ያህል ጊዜ አይፈጅባትም። ሁሉንም በአንድ ቀን ዜሮ ነው የምታደርገው። እና ይህን ነገር ተጠንቀቁ። ቤት ውስጥ አጓለች ማለት አንድ ሴት ልጅ የትም ሄዳ አትችልም። አፍቅራኛለች ማለት ያው ልጠላኛ አትችልም ማለት አትችልም። ኢቭን ኢቭን በጣም የምታመን ሴት የምትታመን ሴት ካልታመንክላት፣ በቃ ኢቭን አንዴ ስተሰርተ ይቅርታ ጠይቃት እንኳን ወደ ነበረ ቢመለስ እንደነበረ አታምንህም እንደነበረው ማታ ፈቅረም በቃ ከውስጧ እንደ ሰንኮፍ ነው ተነቅሎ የሚወጣው። በቃ ይሆናል አይደል? ከውስጧ እንደ እንደ መርዝ ነው ተነቅሎ የሚወጣው ፍቅር፣ ያንተ ፍቅር ከልቧ ተነቅሎ የሚወጣው እንደዛ ነው በቃ። በወደደች ይልክ አጠላኝ ብለህ እንዳታስብ። ሴት ልጅ ከጠላች ከባድ ነው። ያፈቀረ ልብ በወንድም በሴትም ልበላችሁ፣ ያፈቀረ ልብ አይጠላም ብላችሁ አትገምቱ። ከጠላና ከቆረጠ አይመለስም። የእውነት አንዴ አምርሮ ካፈነገጠ አይመለስም። እና ይሄን ነገር እንድታስቡበት ማለት እንወዳለው እና ዮም ከእሙዬ የበለጠችበት ሴት እንደው ምን አይነት ሴት እንደሆነች እንደው እንደው ባሳየን ባሳየን ባየዋት እና እንደው አጥቤ ባሰጠዋት የምሬን ነው ብላችሁ በእንደዚህ ባማረ ትዳር ባማረ ፍቅር ውስጥ እያዩ እየሰሙ አንዳንድ ሴቶች ግን በስማ ምን አይነት ጉድ እንደሆኑ ትዳር ቤት አንኳክቶ የሚያፈርሱ ትዳር አፍርሼ ትዳር እገነባለሁ፣ አፋትቻ አገባዋለሁ ይሄንን የምትመኙ ሴቶች የእጃችሁን ነው የምታገኙት። የእጃችሁን ማለት ነው። አንዷን ሴት እያስለቀሳችሁ እናንተ ትስቃላችሁ። ይሄ ዘበት ነው ህይወቱ።